እኛም የእጆች ውጤቶችና ስራዎች ስለሆን ክብር እና ምስጋና ይግባህ እያልን እናመሰግንሃለን። በእግዚአብሔር ስም የእግዚአብሔር ቤተሰቦች በያላችሁበት ሁሉ ሰላምታ ይድረሳችሁ። እንዲሁም ስለ እናቱ ስለ ቅድስት ድንግል ማርያም ብላችሁ በፍቅሯ የምትኖሩ በጸጋ አማላጅነቷ የምታምኑ ሁሉ የእመቤታችን በረከቷ፣ ረዴቷ፣ ፍቅሯ፣ ጣእሟ በሁላችን ላይ ይደርብን። እንግዲህ ዛሬ አንድ ደስ የሚል ከስንክሳር ውስጥ በጣም እጅግ ስለሳበኝ ደስ እንደተሰኘው እናንተም ትሰኛላችሁ ብዬ ስላሰው ዛሬ ስንክሳር ዘወር ሐሰኔ ቀን 24 ተክለ ሃይማኖትም ጻድቁም ናቸው። የጻድቁም በረከት በሁላችን ላይ ይደርብን። እንግዲህ የእመቤታችን ማማላጅነት አይለየን። እግዚአብሔርን ያየንባት መስታወታችን ወደ መንግስተ ሰማያት የመጣንባት መሰላላችን ክርስቶስ ወደዚህ ዓለም መጥቶ የመረጣት በእሷም አድሮ ከእሷ ተወልዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ለእኛ ሲል ፍቅሩን የገለጠው በመስቀል ላይ የተሰቀለው በዚህ ከእሷ በነሳው ስጋ ነውና ለእሷም የጸጋ ምስጋና ይድረሳት እያልን፣ እንዲሁም ለቅዱሳን፣ ለመላይት፣ ለጻድቃን፣ ለሰማዕታት ሁሉ ክብርና ምስጋና ይግባቸው። ይዤላቸው የመጣሁ ዛሬ ሙሴ ጸሊም የሚባል ሰው ነው። ይህ ሰው ግብፃዊ እንደሆነ ታሪኩ ይናገራል። ነገር ግን ደስ የሚል ታሪክ ነበረውና እግዚአብሔር መጀመሪያውን ሳይሆን መጨረሻውን እያንዳንዳችን እንዲያሳምርልን ቅዱስ ፈቃዱ ይሁንልን። መጸለይ ያለባችሁ መጀመሪያ መጨረሻይን አሳምርልኝ ነው ማለት ያለባቸው እንጂ መጀመሪያን አሳምርልኝ ካላችሁ መሀል ላይ ውድቀት አለና መጀመሪያችንን ሳይሆን መጨረሻችንን እግዚአብሔር እንዲያሳምርልን ቅዱስ ፈቃዱ ይሁንልን። ብዙዎች መጨረሻቸው አምሮላቸው ነው እና ማንም በዚህ ምድር ላይ ኃጢአት ሳይሰራ ወይም ሳይሰሳት የኖር የለን ያለ እናታችን ያለ ቅድስት ድንግል ማርያም እና እንዲሁም አልፎ አልፎ ካሉት ቅዱሳን በስተቀር እንጂ ሌላው ወድቆ ተነስቶ ነው ቅዱስ የሚለውን ስም ያገኘ ነውና፣ እነ ዳዊትን የመሳሰለን እነ ሶሎሞን የመሳሰሉ በኃጢአት የወደቁ ሰዎች ናቸው የነበሩትና፣ ነገር ግን መጨረሻቸው ስላማረላቸው ነው ዛሬ መጽሐፍ ቅዱስ ውድቀታቸውንም የመጨረሻ ጽድቅ ስራቸውንም እያሳየን ያለውና፣ እግዚአብሔር አምላካችን መጨረሻችንን ያሳምርልን ብላችሁ ጸልዩ። መጨረሻቸው ያላማረላቸው አሟሟታቸው የከፋ ወዳድቃቸው የከፋ ብዙ ሰዎች ስላሉ ትላንትና በወጣትነታቸው የጽድቅ አገልጋይ ሆነው መጨረሻ ላይ ግን እድሜያቸው እየገፋ ሲሄድ ግን አልባሌ ቦታ ላይ ስለሚታዩ እግዚአብሔር ደስ በማይልበት ቦታ ላይ እንዳንገኝ እግዚአብሔር አምላክ ይርዳን። እያልሁኝ አምላካችንን አምላካችሁን አምላኬን እግዚአብሔርን እየተማጸኑ እግዚአብሔር አምላካችን ቀናችን የተባረከ የተቀደሰ ይሁን። እስኪ ወደ ሙሴ ጸሊም እንሄድ። አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስም፣ ሰኔ 24 በዚች ቀንም አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎችም ከገድከገድሉ የተነሳ ይህ ቅዱስም ይህንን ቅዱስም ያደንቁታል። እርሱም አስቀድሞ መንግስተ ሰማያትን ገፍቷት ነበር። መንግስተ ሰማያትን ገፍቷት ነበር ማለት ምንድ ነው? ስለ መንግስተ ሰማያት ምንም ስለ ጽድቅ ስለ ኩነኔ ስለ እግዚአብሔር ህልውና ምንም ነገር የማይመስለው ሰው ነበርና ገፍቷት ነበር ሲል በዚህ መልኩ ተረዱት። ነበርና እርሱም በስጋውም ጠንካራ በስራውም ኃይለኛ ነበር። ይበላና ይጠጣ ይቀማና ያመነዝር ነበር። አሁን እንግዲህ ስንት ነገሮችን ነው? ኃይለኛ፣ በላተኛ፣ ጠጭ እና አመንዝራ አራት ነገሮች ነው አካቶ ይሞር የነበር ይሄ ሰውዬ ማለት ነው። ስለዚህ እነዚህን ነበር ይፈጽም የነበሩ ኃይለኛ ማለት በጣም ጉልበታም ነው። ይበላ ነበር ማለት ደግሞ ቀምቶ በኃይል ምግብ ይበላል። የሚበላውም ደግሞ እንግዲህ ይነግረናል አሁን ገርሉ ይጠጣና ይቀማና ያመነዝር ነበረ፣ ይገልም ነበረ። ማንም ሊቋቋመው አይችልም ነበር ይላል። አንድ ቀን አንድ በግ በአንድ ጊዜ ጨርሶ እንደሚበላና እንደ አንድ ፊቃ ፊቀን ወይንም የጠጅ ማንቆርቆሪያ በሉት ጠጅ እንደሚጠጣ ስለ እርሱ ተነግሮታል። ልመልስላችሁ አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይም ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን የሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ፣ አንተ አምላክ ከሆንህ አነጋግረኝ ይል ነበረ። ደግሞም በልቡ የማላውቅህ ሆይ፣ ራስህንም አሳውቀኝ እያለ ወደማያውቀው አምላክ ምን ይሆን ነበረ ይጮህ ነበር፣ ያለቅስ ነበር፣ ወይም ደግሞ ይጸልይ ነበር ማለት ነው። በዛው በራሱ እምነት የለውም ምን የለውም። ከለታት አንድ ቀን ፀሐዩ ዋዩ በዛበትና በሚኖርበት ምድረ በዳ አንዴት ዛፍ አገኘያችንም ዛፍም ተሩቅ ተመለከተ። በዚህ ፀሐዩ ሐሩሩ በበዛበት እንዴት ተገኘች ብሎ ወደ ዛፏ ሄዶ ተጠጋ። እሷም ከፀሐይ ከለከለችው፣ ከዋዩ ከሚያቃጥለውም አቀዘቀዘችው። ስለዚህ ከዛ በኋላ እዛሽ ዛፍ ስር ቁጭ ብሎ አንድ መንፈስ መጣበት። ወደ አባይ ስድሮስ ገዳም ሂድ የሚል ወይም አስቀጥስ ገዳም ሂድ የሚል መጣበትና ከዛ በኋላ አምላከ ፀሐይ ተናገረኝ እያለ ይችን ዛፍ የፈጠርክ እዚህ ምድረ በዳ ላይ ይችን የተከልክ ይችን ውሃ ያጠጣ ይችን ያለመለምክ እግዚአብሔር የምትባል ወይም ደግሞ አምላክ የምትባል ካለህ አነጋግረኝ አለው። ከዛ በሀሳቡ መንፈስ መጣና ወደ ገዳም አስቀጥስ ሂድ የሚለው መንፈስ መጣ። ከዚህ በኋላ በአስቄጥስ ገዳም ያሉ መነኮሳትም እግዚአብሔርን ያውቁታል ያዩታልም፣ እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ይስድሮስን አገኘው። አባ ይስድሮስ ማለት የገዳሙ አበምኔት ነው። እንግዲህ አባ ይስድሮስን አገኘው። አባ ይስድሮስም ፈራው። ሙሴም የሚያስፈራ ነበር። ታሪኩ በጣም እጅግ ገናና ስለነበረ እንግዲህ እንደሰማችሁት ነው። በጣም ኃይለኛ ነው አራት አምስት ስድስት ሰባት ስምንት ሰው የማያቆመው ነበርና የስድሮስም ፈራው። ሙሴም ጸሊምም እውነተኛውን አምላክ ታሳውቀኝና ታስረዳኝ ዘንድም ወደ አንተ መጣሁ አለው። አባ የስድሮስም ወደ አባ መቃርስም ወስዶ አገናኘው። እንግዲህ ቅዱሳን እንዲህ ነው። በዛው እኔ ቦዴኔ ስለመጣ መሰገናሉ ከናሳቸው ጸጋ የሚበልጥ ሰው ካለ ወደዛ ነው ይዘውት የሚሄዱት እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው ታግሰህ የማስተምርህን ከጠበቅ እግዚአብሔርን ታይዋለህ። ከዚያም በኋላ የክርስትና ጥምቀትንም አጥምቆ አመነኮሰው። ገርሎ ከብዙዎች ገርለኞችም ቅዱሳንም ይልቅም ብዙ ብዙና ጽኑ ገርልን መጋደል ጀመረ። ሰይጣንም ቀድሞ ሊሰራው ሲሰራው በነበረ በመብሉና በመጠጡም በዝሙቱም ይዋጋው ነበረ። እርሱም በራሱ ላይም የሚደርስበትንም ሁሉ ለአባ የስድሮስ ይነግረው ነበረ። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበረ ከገርሉም ብዛትም የተነሳ አረጋውያን መነኮሳትን በሚተኙ ጊዜ ቤታቸውንም በመዞር ውሃ መቅጃዎችንም ወስዶ ውሃ መልቶ በቤታቸው ደጃፍ ያኖር ነበር። ተመስገን ያሽፍታ። ውሃውም ከእነርሱ ሩቅ ነበረና፣ እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። እግዚአብሔር ሲመልስ እንዲህ ነው የእግዚአብሔር ልጆች። ሰይጣንም ብዙ በእርሱ ቀንቶ በእግሩ ውስጥም እጅግ አጨካኝ የሆነ በሽታ አመጣበት። አስጨናቂ የሆነ አመታትንም መታው ታመመ። ተኝቶም እየተጨነቀ ብዙ ቀንም ታመመ። ከዚህም በኋላ የመታውንና የሚፈታተነውን ሰይጣን እንደሆነ አውቆ ስጋው በእሳትም ተለብልቦ እንደደረቀ እንጨትም እስኪሆን ድረስም ተጋድሎውንና አገልግሎቱን አበዛ። ተመልከቱ ሙሴ ጸሊም የተባለበት በዚህ ምክንያት ነው። ተመልከቱ በበሽታው ሰይጣን እየተዋጋ ቀይ ነጭ የነበረውን ሰውዬ ወደ ጥቁረት ቀየረው ሰይጣን። እና በዚህ መልኩ ነው እንግዲህ ሙሴ ጸሊም የተባለበት። ከስቲሆን ድረስም ተጋድሎውና አገልግሎቱንም አበዛ። እግዚአብሔርን ትዕግስቱን፣ እና ትዕግስቱን አይቶ ከደውየውም ፈወሰው። ክብር ምስጋና ይግባው። የሰይጣንም ጦርም በእርሱ አራቀለት፣ የእኛንም ያርቅለን። የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም አምስት መቶ ወንድሞች መነኮሳትም ተሰበሰቡ። ተሰብስበውም መጡ። በእርሱም ላይም በእነርሱ ላይም አበምኔት እንዲሆን አበምኔት ሆነ እንዲሆን ለመኑት። በነሱ ላይ አምስት መቶ መነኮሳት ነበር የሚኖሩት። ስለዚህ በእነዚህ ላይ ገድሉን አዩ፣ ተጋድለውን አዩ፣ ቅንነቱን አዩ። ውሃ ይቀዳል በየደካሞች ደጃፍ። ማታ ማታ ለሊት ለሊት አይተኛም። ውሃ እየቀዳ ከሩቅ ቦታ ላይ በየበራቸው ላይ በየእንስራቸው ሲሞላ ያድራል። ነገር ግን በነጋው ከፍተው ሲያዩት ውሃው ሞልቶ ያገኙታል፣ እና ማን እንደሞላው አያውቁም። ያን ያደረገ የነበረ ግን ሙሴ ጸሊም ነው። ተመልከቱ እግዚአብሔር በጣም እኔ አሁን ውስጤ እያለቀሱ ነው። ምንትን ምላቸው ለምን ምን አለበት እግዚአብሔር እኔንም እንዲህ አድርጎኝ አንድ ቀን ብሞት ነው የምለውና አበምኔት ሆነ። እነዚህ ሰዎች ተሰብስበው መተው ይህንን ስራውን የሚያውቁ ሰዎች አስተባብረው አምስት መቶ መነኮሳት አለቃችን ሁን አበምኔታችን ሁን አሉት። ከዚያ በኋላ በግድ አሉት። አበ ምኔት ሆነ ተሾመ። ከዚህም በኋላ ቅስና ሊሾሙት መረጡት። አበ ምኔት ሆነ። አበ ምኔት ከሆነ ቅስና ግድ መቀበል አለበት እና ይሄ ሰው እንደ ሕፃን ነው እንግዲህ። ከዛ ሲያመነዝር ነው የቆየው። ብዙ ነገር ነው ብያቸዋሉ። እግዚአብሔር ታሪክን ሲቀይር ድንግል ያደርጋል ቅዱስ ያደርጋል። እና ይህንን ሰው ተመልከቱት፣ እንዴት ትናንትና ሲያመነዝር ብለህን ነበር ቀደም ከላይ ላይ፣ አሁን ደግሞ ቅስና ሾሙት ስትል። ሰው አህዛብ ሆኖ ከእስልምና ለምሳሌ ወደኛ እምነት ወደ እኛ እምነት በ80 አመቱ ቢመጣ በእኛ እምነት ዘንዳ እንደ ህፃ ልጅ ነው የሚቆጠረውና ከነትም ያገኛል ስልጣንም ያገኛል ዲቁናም ያገኛል ማለት ነው ስለዚህ ክርስትና ከተነሳበት እለት ጀምሮ ነው ይሄ ሰው በእኛ ቤተ ክርስቲያን እንደልጅ ታይቶ ነው የሚሰጠውና ስለዚህ በዛ መልኩ ነው መታየት ያለበትና በኋላም ቅስና ሊሾሙትም መረጡት በቤተ መቅደስም በሊቀ ጳጳሳቱ ዘንድም ባቆሙት ጊዜ ሊቀ ጳጳሱም አልፈቀደለትም ለምን ታሪኩን ያውቃል ነበርና መልካም ስራውን አያውቅም። መልካም ስራውን የሚያውቁት እነዛ መነኮሳት ናቸው። ስለዚህ ሊቀጳጳሱ ግን ሊሾመው አልፈለግም። ቅስና እንዲይዝላቸው ነበር ወሰዱት። ሊቀጳጳሱ በፍጹም አይሆንም አለ። ሙሴ ቀይ የሚሆን እስኪንየው እስኪኔው በቆሙትም ጊዜ ሊቀጳጳሱም አልፈቀደለትም ነበረ። አረጋውያኑም ይህንን አረጋውያኑንም መነኮሳቱን እንዲህ አላቸው፣ ይህ ጠቋራ ለምን አመጣችሁት? ከዚህም አውጡት አላቸው። ተመልከቱ ይህንን ጠቋራ፣ ለዚህ ለምን አመጣችሁት? ከዚህም አውጡት አላቸው። እነርሱም መልክህ የከፋ እርሱም ራሱን ሰደበ። ማን ሙሴ። እርሱም መልክህ የከፋ ጠቋራ ሙሴ ሆይ መልካም አደረጉብህ በማለት ራሱን። ተመልከቱ፣ ራሱን ሙሴ እየወቀሰ እየሰደበ ማለት ነው። ራሱ ነው የሚለው ሙሴ። ራሱን ሙሴን ጠቋራ እያለ ይሰድበዋል። ራሱን ራሱ በራሱ ማለት ነው። ማንም ሰው መልካም አደረጉብህ ምን ትሆን እያለ ክብር ሹመት፣ አባቶ በደረሱበት ልድረስ አንተ ቆሻሻ ስዋርልህ እያለ ራሱን ይሰድብ ጀመር፣ ይረግመው ጀመር በማለት ራሱንም እየገሰጸ ወጣ። ከዚህም በኋላ ዳግመኛ ሊቀ ጳጳሳቱ ጠራውና ተመልከቱ ራሱ ምንም ክፉ አልተናገረም፣ ራሱን እየሰደበ ወጣ። ከዛ ጳጳሱ ላይ መንፈስ ቅዱስ መጣና ምን አደረገው? ይህ ሰው ጻድቅ ነው፣ ስጠው የሚለው መጣለትና በኋላ ዳግመኛም ሊቀ ጳጳሳቱ ጠራው። ሊቀ ጳጳሳቱ ጠራውና እጁንም በላዩ ጭኖ ቅስና ሾመው። እንዲህም አለው ሙሴ ሆይ እነሆ በውስጥህም በውጭህም ሁለንተናህም ነጭ ነህ አለው። ተመልከቱ፣ በውጭም በውስጥም ሁለንተናህ ምንድን ነው አለው? ነጭ ነህ። ነጭነህ ማለት ቂም የለህም፣ ከልብ ክርስቲያን ነህ፣ የዋህ ነህ፣ ትዕግስተኛ ነህ፣ እግዚአብሔር መርጦሃል። ነጭ ሰሌዳ ያልተጻፈበት ነህ ነው ያለው። ተመልከቱ በአንዲትም ዕለትም ቅዱሳን አረጋውያንም ወደ እርሱ መጡ። በእርሱም ዘንድም ውሃ አልነበረም፣ በእነርሱ ዘንድም ውሃ አልነበረም። በአንዲት ዕለትም ቅዱሳን አረጋውያን ወደ እርሱ መጡ። ተመልከቱ በጣም ስለሚያምኑበት ጻድቅም ስለሆነ ችግራቸውን እንዲፈታላቸው በእርሱ ዘንድም ውሃ፣ በእነርሱ ዘንድም ውሃ አልነበረም። እርሱም ከባቱ ብዙ ጊዜ ወጣ ገባ ይል ነበረ። ከዚህም በኋላ ብዙ ዝናም ዘንሞ ጉድጓዶቻቸው ሁሉ ሞላ ሞሉላቸው። አረጋውያም ለምን ብዙ ጊዜ ወጣ ገባ ትል ነበር? ብለው ጠየቁት። እርሱም እግዚአብሔር ውሃ ካልሰጠህኝ ቅዱሳን አገልጋዮችህን ምን አጠጣቸዋለሁ አለው አለው እለው ነበር አላቸው። ውሃ ካልሰጠህ ብዬ እግዚአብሔርን ጠይቀው ነበረ። እነዚህን ቅዱሳን ሽማግሌዎችን መነኮሳትን ምን አጠጣቸዋለሁ ብዬ አልኩት። በቸርነቱም ዝናምንም ልኮልን ውሃ አገኘን አላቸው። በአንዲትም እለትም አባ ሙሴ አረጋውያኑን አረጋውያኑን ከአረጋውያኑ ጋር ወደ አባ መቃርስም ሄደ። አባ መቃርስም የሰማዕትነት አክሊልም ያለው ከአንተ ውስጥ አንዱን እንደሆነ አንተ እንደሆን ያለሁ አለው። አባ ሙሴም አባቴ ሆይ ምናልባትም እኔ እሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድም አለው የሚልም ጽሁፍም አለና ብሎ መለሰለት። ከዚህም በኋላ ሙሴ በሰይፍ ሰውን ሲገል የነበረ ሰውም ተመልከቱ እና አባ አንድ አባት ዘንዳ ሄደና አባ መቃርስ ዘንድ ሄዶ ሊባረክ ሄዶ በእናንተ ዘንዳ አንድ ሰው ሰማዕትነትን የሚቀበል ሰው አያለሁ ሲለው፣ ሙሴ እኔ ነኝ፣ እኔ ነው የምሆነው፣ እኔ በሰው ደም ሳፈስ ኑሬ አለሁና፣ ሰውን በሰይፍ የገደለ በሰይፍ ይገድላል የሚል መጽሐፍ አይቻለሁና፣ እኔ ነኝ የምሆነው ብሎ ሲመልስለት ነው ከዚህም በኋላ የበርበር ሰዎችም መጡ። አባ ሙሴንም ከነርሱ ጋር ያሉትንም መነኮሳትም እነሆ የበርበር ሰዎችም ደረሱ፣ መሸሽም የሚፈልግም ይሽሽ አላቸው። እነርሱም አባታችን አንተስ አንተስ አትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገድላል ስለሚለው የእግዚአብሔር ቃልም እነሆ ያችንም ቀን ለብዙ ዘመናትም ስጠብቃትም ኑሬአለሁ አላቸው። ወዲያውንም የበርበር ሰዎችም ገብተው በሰይፍም ገደሉት መሸሽም ስላልፈለጉ ከእርሱ ጋራም ሰባት መነኮሳትም ተገደሉ። አንዱ ግን ከምንጣፍ ውስጥም ተሰወረ። ሰይፍ ፈርቶ አንዱ ተሰወረ። የእግዚአብሔር መልአክም አየ። በእጁም አክሊል ነበረ፣ እርሱም ቁሞ ይጠብቅ ነበረ። ይህንንም ባየ ጊዜ ከተሰወረበትም ወጣ። የበርበር ሰዎችም ገደሉት። የሰማዕትነትም አክሊል ተቀበለማን አባ ሙሴ ወንድሞቼ ሆይ ከሃዲና ነፍሰ ገዳይም ቀማኛና ዘማዊ የነበረውን ለውጣ ደግ አባት መምህርና የሚያጽናና የመነኮሳትም ስርዓትንም የሰራ ካህን እንዳደረገችውም በሁሉም አብያተ ክርስቲያናት ስሙ እንዲጠራ ስሙ እንዲጠራ እንዳደረገችው የንስሐን ኃይሏን ተመልከቱ። ስጋውንም ባስቄጥስ ገዳም ድረስ በተባለ ደርምስ በተባለ ቦታም ለዘላለም ይኖራል። ከእርሱም ብዙዎችም ድንቆችና ታምራት ይታያሉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሙሴ ጸሊም እንተነበረ ህጉሰ ውሳጤ ገዳም ሶበተዘከረ ኩሎ አክያቲሁ ዘአቅም እትቀተል ይብየ በመጥባት በርበር ይሆም።

መንገለ ጥብዓት ተማይጠ ፍርሃቱ ሰኔ ሀያ አራት ቀን የሚከበሩ አመታዊ የቅዱሳን ባላት ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ ሰባቱ ቅዱሳን መነኮሳት፣ መምህር አባ ኤስድሮስ ታላቁ። ወርሃዊ ባላትም ቅዱስ አባ ኤስድሮስ ታላቁ፣ ቅዱስ አቡነ ተክለ ሃይማኖት ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅድስት ክርስቶስ ሰምራ፣ ቅዱስ ቶማስ ዘመራስ፣ ቅዱስ አብላሪዎስ ታላቁ ሰባተኛ አራቱ ካህናተ ሰማይ ሱራፌል ስድስተኛ ማለት ነው። ሰባተኛ አቡነ ዘዮሃንስ ጻድቅ ኢትዮጵያዊ እነዚህ ናቸው። ጸሎታቸው በረከታቸው በሁላችን ላይ ይደርብን። አነሳስቶ ላስጀምርን አስጀምሮ ላስፈጽመን ለልዑል እግዚአብሔር ክብር ምስጋና ይግባው። የዚህን ጻድቅ ታሪክ ደጋግማችሁ ደጋግማችሁ፣ ስንክሳር ትንሿን የጻፈልን እንጂ የሙሴ ታሪክ እጅግ የሚጣፍጥ ሕይወትን የሚዳስስ ታሪክ ነው። ይህ ሙሴ ጸሊም ኢትዮጵያዊው ሙሴ ጸሊም እንደሆነ እንድትረዱልኝ እፈልጋለሁ። ስለዚህ እግዚአብሔር አምላካችን ወደ ግብፅ ሂዶ ከአባይ ስድሮስ ገዳም ገብቶ እንግዲህ ተጋድሎ እንዴት አድርጎ እንደጀመረ እግዚአብሔር አምላክ ከነፍሰ ገዳይነት አውጥቶ ነፍስ አዳኝ እንደሆነ፣ አሳዳጅ የነበረው ተሳዳጅ እንደሆነ፣ በሰይፍ ሰው ይቆርጥ የነበረው በሰይፍ መጨረሻው እንደተቆረጠ፣ ስለዚህ ይሄንን እየጠቀሰ እግዚአብሔር አምላክ ደግሞ እንደሚሞት በሰይፍ እንደተረዳና ሰይፍ ያነሱ በሰይፍ እንደሚሞቱ ስለተረዳ በሰይፍ ሙቷል። የዚህ ሰማዕት በረከት በሁላችን ላይ ይደርብን። እጅግ እጅግ እጅግ እጅግ እንዲያውም የሚያሳዝንና የሚያስለቅስ ህይወትን የሚነካ ታሪክ ያለው ሰው ነውና እንደ ሙሴ ጸሊም እግዚአብሔር ህይወታችንን ይባርክልን፣ ይቀድስን በዝሙት ላይ ያለን በኃይለኝነትን ላይ ያለን በመብል በመጠጥ ላይ ጠዋትና ማታ ጾም ሳንል ግድፍት ነው ሳንል 24 ሰዓት እንደ ከብቶች የምንበላ የምንጠጣ ሰዎች ካለን እግዚአብሔር አምላክ እንዲመልሰንና በህይወት አኑሮ ከክፉ ነገር ሰጉሮ ንስሐ ገብተን ንስሐ የገባንበት ህይወታችን ለሌሎችን ማርያና ምሳሌ ሆኖ እንዲተርፈን እንዲተርፍ ቅዱስ ሰላም